በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልአከ ሕይወት ከሴት ብርሃኑ ክፍሌ የጌዴኦ ኮሬና ቡርጂ ሀገረ ስብከት ዋና ስራ አስኪያጅ እና የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ዋና አስታዳሪ፣ በደቡብ ኢትዮጵያ ክልል የጌዲኦ ዞን የሃይማኖት ተቋማት የቦርድ ሰብሳቢ፣ የቀጠበት መርጌታ መሰረት የመንበረ ጵጵስናና ወናጎ ወረዳ ቤተ ክህነት ዋና ስራ አስኪያጅ ሊቀ ሕሩያን እሸቱ ዋለ የመንበረ ጵጵስና ወናጎ ወረዳ ቤተ ክህነት ዋና ጸሐፊ፣ ቀሲስ ሴኖክ የዚህ ቤተክርስቲያን ሊቀመንበር፣ እንዲሁም ሊቃውንተ ቤተክርስቲያን የሰማይ ጥሪ ተካፋይ የሆናችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ያዝራ ልጆች የመላኩ የቅዱስ ራጉኤል ወዳጆች የአባታችን የአቡነ እስትንፋሰ ክርስቶስ ወዳጆች እንደምን አደራችው? እንደምን ቆያችው? እንደምን እስከዚህ ሰዓት ደረሳችው? ምስጋና የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ሁላችንንም ከያለንበት ቦታ በሰላም በጤና ሰብስቦ በቤቱ ተገኝተን ቅዱስ ቃሉን እንድንሰማ እንድንማር ቅዳሴውን ማህሌቱን የቤተ ክርስቲያን መንፈሳዊ አገልግሎቱን ሁሉ እንድንሰማ በልባችን እንድንጽፍ ስለ ረዳን ይህንን ገናና አምላክ እናመሰግነዋለን። አማላጅነቷ ለሁልጊዜም አይለየን። ተላኪተ እግዚአብሔር ወሰብ ከሰው ወደ እግዚአብሔር የምትላ የእግዚአብሔርን መረትን፣ በረከትን፣ ቸርነትን ለእኛ ለሰው ልጆች በተሰልጣት ቃል ኪዳን መሰረት የምታሰጥ እማምላክ ወላዲተ አምላክ ቅድስተ ቅዱሳን ቤዛይተ ኩሉ ዓለም ድንግል ማርያም አማላጅነቷ ስላልተለየን እችንናት እና እናመሰግናታለን፣ እናከብራታለን። የመልአኩ የቅዱስ ራጉኤል ፈጣን የሆነው ጥበቃ አማላጅነቱ ስላልተለየን ለየን ይህንን መልአክ ሲያመስግኑ ታመስገኑ አባታችን አቡነ እስትንፋሰ ክርስቶስ በረከታቸው ስላልተለየን ለየን እናመሰግናቸዋለን። ክብር ለእግዚአብሔር ይሁን። የጻድቅ መታሰቢያ ለበረከት ነው፣ መጽሐፈ ምሳሌ ምዕራፍ አስር ቁጥር ሰባት እግዚአብሔር የሚወዳችው ክርስቲያኖች እግዚአብሔር አምላካችን የሰው ልጆችን ለማዳን ካለው ጥልቅ ፍቅር የተነሳ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ በምድርረ እስራኤል ሰላሳ ሦስት ዓመት ከሶስት ወር ከተመላለሰ በኋላ እኛ የሰው ልጆችን አዳም ግብሮ ለዲያብሎስ ሔዋን አመቶ ለዲያብሎስ ተብሎ አንዶ በሲኦል የተጣለውን እንደ አምላክነቱ ቀጥቅጦ እንደ ሰም አቅልጦ በዮርዳኖስ ተጠምቆ የኛን አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ባሪያ ነው የሚለውን የዕዳ ደብዳቤያችንን በመስቀል ላይ ተሰቅሎ ያጠፋልን የድንግል ማርያም ልጅ ኢየሱስ ክርስቶስ ነውና ይሄ ገናና አምላክ ከዓለም ደግሞ ለይቶ መርጦ የጠራቸው አስራ ሁለት ሐዋርያት አሉ። እነዚህ ሐዋርያት ከተለያየ ግብር፣ ከተለያየ ስራ፣ ከተለያየ ባህሪ ጠርቷቸዋል። ለተልእኮ አልጫ የሆነውን ዓለም በወንጌል ጨውነት እንዲያጣፍጡ፣ መራራ የሆነውን ዓለም እንዲያጣፍጡ፣ ጨለማ የሆነውን ዓለም በወንጌል እንዲያበሩ ጠርቷቸዋል። ስማቸውንም ለይቶ አስራ ሁለት አድርጓቸዋል። እነዚህ ከዓለም የተለዩ ናቸው። እግዚአብሔር ለሰው ልጆች መዳኛ ብዙ ምክንያት አለው። ሰውን ለማዳን ብዙ መንገድ አለው። ብዙ ምክንያት ይጓዛልና፣ ታዲያ ጠቢቡ ሰለሞን የጻድቅ መታሰቢያ ለበረከት ነው ይላል። የጻድቅ መታሰቢያ መታሰቢያ ማለት ምንድን ነው? ጻድቅ ስንል ምንድነው የሚለውን አጠር አድርጌ ያቀርባለሁ። እንግዲህ እኛ ጻድቃን ብለን እን ለይተን የምናከብራቸው ብዙ ቅዱሳን እልፍ አላፋት ቅዱሳን አሉ። እነዚህ ቅዱሳን ከሰማዕታት ወገን ሊሆኑ ይችላሉ። አጥንታቸውን የከሰከሱ ደማቸውን ያፈሰሱ ቁልቁል ተሰቅለው የሞቱ አንገታቸውን የተሰየፉ ሰማዕታት ሊሆኑ ይችላሉ። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ስለ ክርስቶስ ብለው ነው መነሻቸው ክርስቶስ ነው፣ መድረሻቸው ክርስቶስ ነው። ስለ ክርስቶስ ብለው መከራ የተቀበሉ ሰማዕታት አሉ፣ ቅዱሳን አሉ። ድንጋይ ተንተርሰው ጤዛ ልሰው ጸባ አጋንንቱን የአጋንንቱን ድምፅ ታግሰው ድምፅ አጋንንቱን ታግሰው ግርማ ሌሊቱ ሳይበግራቸው በዶር በገደል እየኖሩ ያሳለፉ ብዙ ቅዱሳን አሉ። ዓለም አልተገባቸውም ተብሎ እንደተጻፈ በዓለም ላይ ያለው ሀብት ንብረት፣ በዓለም ላይ ያለው ነገር ሁሉ ለነዚህ ቅዱሳን ምንም አልነበረም ለነሱ ሕይወትም ሞትም ጥቅምም ክርስቶስ ነው። ቅዱስ ጳውሎስ ለእኔ ሕይወትም ሞትም ጥቅምም ክርስቶስ ነው እንዳለ እነዚህም ከዓለም ተለይተው ወጡ። ለማን አንደኛ እግዚአብሔር ሰው ዓለሙን ቢያተርፍ ይላል መድኃኒታችን ኢየሱስ ክርስቶስ ሰው ዓለሙን ቢያተርፍ ነፍሱን ቢያጎል ምን ይጠቅመዋል? ዓለሙን ቢያተርፍ በዓለም ላይ ያለው ሀብ ንብረት ዓለምን ይገዛ ቢነዳ በዓለም ላይ ቢሾም ባለሥልጣን ቢሆን ባለገንዘብ ቢሆን በዓለም ላይ ያለውን ነገር ሁሉ ኖሮት ነፍሱ ግን ከእግዚአብሔር ጋር ካልሆነች፣ ነፍሱ የእግዚአብሔርን መንግሥት መውረስ ካልቻለች ምን ይረበዋል? ምን ይጠቅመዋል? የሚለውን የወንጌል ቃል ሰምተው ዓለምን ጥለው የመነኑ ብዙ ቅዱሳን አሉ። ከእነዚህ ቅዱሳን አንዱ አባታችን አቡነ እስትንፋሰ ክርስቶስ ናቸው። ስለዚህ ጻድቅ ይባላሉ። ጻድቅ ማለት የተለየ የተመረጠ። በምን ተለየ? እግዚአብሔር ጻድቃንን ለአገልግሎት ለያቸው። በምን መረጣቸው? እግዚአብሔር ገና ከእናታቸው ማኅፀን ሳሉ ለአገልግሎት የተለዩ የተመረጡ አሉ። ነቢዩ ኤርሚያስን በእናት ማኅፀን ሳለ ቀድሼሃለሁ ለአሕዛብም ነብይ አድርጌሃለሁ ይላል እግዚአብሔር። ኤርሚያስን ከእናቱ ማኅፀን መርጦታል። ነቢዩ መጥምቀ መለኮት ቅዱስ ዮሐንስን በእናቱ ማህፀን ሳለ ተመርጦ ተለይቷል ለምን ለአገልግሎት ለምን ለመንፈሳዊነት ለምን ለጽርቅ ስለዚህ ጻድቅ የምንላቸው የተለዩ የተመረጡ ቅዱስ ጳውሎስ ይነግረናል በዚህ በሮሜ መልእክቱ ምዕራፍ ስምንት ላይ ስናነብ ከቁጥር 35 ጀምሮ ስናነብ አስቀድሞ የወሰናቸውን እነሱን ጠራቸው አስቀድሞ ምን አደረገ ወሰነ ከማን ከህዝቡ መካከል ከኔ ከእናንተ ከዓለሙ መካከል ወሰነ እግዚአብሔር ምን ሊያደርግ ሊለይ የወሰናቸውን ጠራቸው ወደ ማን ወደ እርሱ ጠራቸው ወደ ጠራቸው? የጠራቸውን ደግሞ ምን አደረጋ? ለቅዱስ ጳውሎስ አከበራቸው። ምን አከበራቸው? በስማቸው ቤተ ክርስቲያን ይሰራል። ያከበራቸው በስማቸው ጽላት ይቀረጽላቸዋል። አከበራቸው። ያከበራቸውን ደግሞ አጸደቃቸው? ምን ቅዱስ አባታችን አቡነ እስትንፋሰ ክርስቶስ ብለን እንጠራ እንድንጠራ አጸደቃቸው። ማ እግዚአብሔር ክብር ምስጋና ለአምላካችን ይሁን፣ ስሙ ተመሰገነ ይሁን። ስለዚህ የጻድቅ መታሰቢያ ለበረከት ነው ይላል ጠቢቡ ሰለሞን። መታሰቢያ ማለት ምንድን ነው ወገኖች? አሁን ይህ ቤተክርስቲያን በቅዱስ ራጉኤል በአቡነ እስትንፋሰ ክርስቶስ ስም ተሰይሟል። መታሰቢያ ለምን ለምን ተሰጣቸው? መታሰቢያ እንዲህ ይላል ትንቢተ ኢሳያስ ምዕራፍ አምሳ ስድስት ቁጥር አምስት ላይ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣቸዋለሁ። የማይጠፋ የዘላለም ስም እሰጣቸዋለሁ። አረ ይህንን ገናና አምላክ አመስግኑት! ይህንን ገናና አምላክ አመስግኑት! መታሰቢያ ስም እሰጣቸዋለሁ ብሎ የተናገረው ማን ነው? እግዚአብሔር። እኛ አይደለንም። መጽሐፍ ቅዱስ ነው። ያ መታሰቢያ በስማቸው ቤተ ክርስቲያን ይጠራል፣ በስማቸው ጽላት ይቀረጽላቸዋል፣ ሰዎች በስማቸው ይጠራሉ። አያችሁ በስማቸው ወልደ ተክለ ሃይማኖት ተብለው ይጠራሉ። አያችሁ በስማቸው ይጠራሉ፣ ሰዎች በስማቸው ይዘክራሉ። በስማቸው መታሰቢያቸው ሌላው ወገኖች ይሄ መታሰቢያ ለዘላለም የሚኖር ነው የማይጠፋ ነው። የማይጠፋ መታሰቢያ ስም እሰጣቸዋለሁ። እንግዲህ ቅዱስ መጽሐፍን የሚቀበል መጽሐፍ ቅዱስን የሚቀበል ሰው ይሄን የመጽሐፍ ቅዱስን እውነት መቀበል ግዴታ ነው። ስለዚህ አባታችን አቡነ እስትንፋሰ ክርስቶስን ዛሬ የምናከብርበት ዋነኛ ምክንያት የጻድቅ መታሰቢያ ለበረከት ነው ስለሚል እኛም ከዚህ ጻድቅ ከዚህ ጻድቅ አባት በስማቸው ቃል ኪዳን ተገብቶላቸዋል። በዚያ ቃል ኪዳን መሰረት እግዚአብሔር ስለአቡነ እስትንፋሰ ክርስቶስ ብሎ ይምረናል አይምረንም? ወገኖቼ ተናገሩ። ይምረናል አይምረንም? ይቅር ይለናል አይለንም? ይለናል ይለናል አያችሁ ይለናል። ዛሬ ምን ይላል? ቃል ኪዳናቸውን ስናነብ አቡነ እስትንፋሰ ክርስቶስ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለኚህ ታላቅና ጻድቅ አባት ምን ብሏል? አቡነ እስትንፋሰ ክርስቶስ ማለት እግዚአብሔር ጥቅል ትርጉሙ ጸጋውን ስላሳደረባቸው እስትንፋሰ ንፋሰ ክርስቶስ ተብለዋል አያችሁ? ፀጋውን የምን ጸጋ የመፈወጥ ጸጋ የምን ጸጋ አጋንንትን የማውጣት ጸጋ የምን ጸጋ የመጸለይ ጸጋ የምን ጸጋ ስለ ዓለም ስለ ዓለም መጸለይ በዱር በገደል ውስጥ ሆኖ የመጸለይን ጸጋ የምን ጸጋ ሁልጊዜ ስለ ሰው ልጆች የመቆምን ጸጋ ስለሰጣቸው አቡነ እስትንፋሰ ክርስቶስ ወይም ስትንፋሰ ክርስቶስ ማለት የእግዚአብሔር ጸጋ ስላደረባቸው ነው። የአብ የወልድ የመንፈስ ቅዱስ እስትንፋስ ብሎ ቢተረጉመውም ትክክለኛ ትርጉማውን የነገርኳችሁ ነው። ሌላው ቃል ኪዳናቸውን ስናይ በስማቸው መታሰቢያ ያደረገ፣ ስማቸውን የጠራ፣ ገደላቸውን የጻፈ፣ ያጣፈ፣ ያነበበ፣ የተረጎመ፣ የሰማ በፍጹም ልቦናው እስትንፋሰ ክርስቶስን የተማጸነ የጸለየ ሰው ዕጣን ለቤተ ክርስቲያናቸው መባ ዕጣን፣ ስንዴ፣ ዘይት፣ ጧፍ የሰጠ ኃጢአቱ ይደመሰስለታል ይላል። አረ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እግዚአብሔር በቅዱሳኑ ድንቅ ነው። አይደለም ስለ ቅዱሳኑ ብሎ ይምረናል፣ አይምረንም? ይምረናል። ጌታችን ኢየሱስ ክርስቶስ ነገር ግን በመጨረሻው ዘመን ላይ ነቢዩ ኢሳይያስ እንዲህ ይላል። በምዕራፍ ሃምሳ ሰባት ቁጥር 1 ላይ ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም ይላል። አያችሁ፣ እነዚህ ጻድቃን ለራሳቸው ብቻ አይደለም የጸለዩት፣ ስለ ዓለምን ነው የጸለዩት። እግዚአብሔር በተገለጠላቸው ሰዓት በተገለጠላቸው ሰዓት ቃል ኪዳን ሲገባላቸው ማርልኝ ብለው ነው እባክህ፣ ኃጢያት የሠራውን ማርልኝ የበደለውን ማርልኝ ያጠፋውን ማርልኝ የዘሞተውን ማርልኝ። እግዚአብሔርም መላ ዘመናቸውን አያችሁ በተጋድሎ ስለኖሩ ብዙ መከራ ተቀብለው ስለኖሩ ስለነዛ ስለጻድቁ ብሎ እግዚአብሔር ይምረናል። ይሄ እውነት ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ነብይን በነቢይን ስም የሚቀበል የነብይን ዋጋ ይወስዳል ጻድቅንም በጻድቅን ስም የሚቀበል የጻድቁን ዋጋ ይወስዳል። የጻድቅ ዋጋ ምንድን ነው? ማነው የሚነግረኝ? አሁን ነቢይን በነቢይን ስም የተቀበለ የነቢዩን ዋጋ ይወስዳል አለ። ጻድቅን በጻድቅ ስም የተቀበለ የጻድቁን። የጻድቁ ዋጋ ምንድን ነው? ምንድን ነው የጻድቁ ዋጋ? የጻድቅ ዋጋ ሲል መጽሐፍ ቅዱስ ምን ማለት ነው? እስኪ ይህችን ጥቅስት ያዙልኝ። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ እንዲላ ምዕራፍ 25 ቁጥር 34 ላይ ንጉሱም በቀኙ ያሉትን እንዲላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀውን መንግስት ሙረሱ። የጻድቁ ዋጋዬ ነው። የአባቴ ብሩካን ብሎ የሚጠራቸው እነዚያ ጻርቃን ዋጋቸው ምንድን ነው? ርሰ መንግስተ ሰማያት እነሱ የገቡበት መንግስተ ሰማያት እነሱ የገቡበት ገነት እንገባለን ማለት ነው። የጻድቁ ዋጋ ያ ነው፣ ዘላለማዊ ሕይወት ነው። የመጨረሻው የክርስትና ግቡ ይሄ ነው፣ መንግስተ ሰማያት እንወርሳለን። እንወርሳለን፣ አንወርስም? እንወርሳለን። ይሄ የክርስትና ሃይማኖታችን መሰረታዊ ትምህርት ነው። ስለዚህ ወገኖች። የጻድቅ መታሰቢያ ለበረከት ነው። እኛም የጻድቃን ልጆች ከሆነን ብርሃናናውያን መሆን አለብን። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ መልካሙን ስራውን ስራቸውን አይተው በሰማይ ያለውን አባቴን እንዲያመሰግኑ እንዲሁ ብርሃናችሁ በዓለም ፊት ይብራ ተብሏል። እነዚህ ጻድቃን ብርሃናቸው ባለም ፊት በርቶ ጨለማውን ዓለም አብርተዋል። የሞተውን መልሰዋል። የጠፋውን ወደ ሕይወት እንዲመጣ አድርገዋል። የተጣላውን አስታርቀዋል። የረከሰውን ቀድሰዋል። ስመ እግዚአብሔርን ጠርተው እኛም ዛሬ በጻርቃን በረከት የምንኖር የጻድቁ የአቡነ እስትንፋሰ ክርስቶስ ልጆች ከሆንን ወደ ሕይወት እንምጣ የበደልን እንመልስ እንካስ። የተጣላን እንታረቅ። ንስሓ ያልገባን ንስሓ እንግባ። ወደ ሕይወት እንምጣ። ቅዱስ ሥጋውን ክቡር ደሙን እንቀበል። የዘላለም ህይወት የሚያሰጠን እርሱ ነውና እኛ መች ወደ እግዚአብሔር እንደምንጠራ አናቅምና። በመንፈሳዊ ህይወታችን የበረታን እንዲሆን ያስፈልጋል። ጠዋት ማታ ቤተ ቤተክርስቲያን መምጣቱ ብቻ ክርስትና ነው ማለት አይቻልም። የሽንት ማሰሪያው ልጥ እንዲሉ ሰው በተማረው ትምህርት ንስሐ፣ ካልገባ ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን ካልተቀበለ የዘላለም ህይወት አያገኝም አያገኝም ወገኖች ኑ ወደ ዘላለም ሕይወት ኖ ወደ ክርስትናው። ጻድቁ የሚጠሩን ወደዚህ ነው ወደ ንስሐ ወደ ቅዱስ ቁርባኑ ነውና ወደዚህ እንድንመጣ ያስፈልጋል። ማን ይርዳን? የጻድቁ በረከት ከሁላችን ጋር ይሁን። ያልተመለስን እንድንመለስ፣ የራቀን እንድንቀርብ፣ የጠፋን እንድንመጣ እግዚአብሔር አምላካችን ሁላችንን የሚርዳን አሜን በሉ እንጂ። ከጻድቁ በረከት ሁላችንንም ያሳትፈን። አሜን። የአቡነ እስትንፋሰ ክርስቶስ በረከት ከሁላችን ጋር ይሁን። እስኝን ጻድቅ ለልብላቹ አመስግኗቸው። ገድላቸውን ቅድም ሊቀሩ ያን እየነገሩ በጣም ድንቅ ነው። ብዙ ነገር እሱን ዋላ መላክ ሕይወትም ይሉታል። እኔ ወደዛ ያልገባው ለዛ ነውና በጣም ኢትዮጵያዊ ጻድቅ ናቸው። አቡነ እስትንፋሰ ክርስቶስ በዚህ በሰሜኑ አካባቢ በወሎ አካባቢ የተወለዱት ድንቅ ጻድቅ ናቸው። 14 ዓመት ሙሉ ሐይቁ ስለ እኛ የጸለዩ ድንቅ አባት ናቸው ነው እናውና እግዚአብሔር እንደዚህ ቅዱሳንን በየዘመናቱ አፍርቷል። ቅዱስ ቤተክርስቲያን እንደዚህ አይነት ቅዱሳንን ስማቸውን፣ ሁል ጊዜ መታሰቢያቸውን ታከብራለች። በረከት ለመቀበልና እኛም እኛም ደግሞ ከጻድቁ አባታችን በረከት ለመቀበል ጻድቁን መምሰል ጻድቁ ሚሉትን መስማት ያስፈልጋል። ድንግል ማርያም እኮ ለሐዋርያት ምን እንደያላች ያለችው በዚህ በዮሐንስ ሁለት ላይ የሚሏቹን ሙሉ ሁሉ አድርጉ ነው። ስለዚህ ጻድቁ ሚሉን ጻድቁ ሚሉን፣ ጾሙ፣ ጸልዩ፣ ንስሐ ግቡ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ፣ ዘክሩ፣ አስራቱን በኩራቱን ለቤተ ክርስቲያን የሚያስፈልገውን ነዋያትን ሁሉ ስጡ ነውና የሚሉት። እኚህን ታላቅ ጻድቅ አባት የሰጠን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ካመሰገናችሁ በደንብ አመስግነው እግዚአብሔርን።